አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ይክማ ፋሚሊ ኢትዮጵያ ቤተሰቦች እንደት ናችሁ? ሰላም ናችሁ ወይ? ከኔ አልሐምዱሊላህ ወዶች ሰላም ነኝ። ዛሬ ወርቅ ነው ይዤላችሁ የመጣሁት ወርቅ ቤት ሄጄ የነበረ እና በጣም ተወዷል ወርቅ ግራሙን እንድነግራችሁ ነው። ስድስተኛው ወር አንድ ላይ ነበር የሄድኩት ከሰሱ ቀን በፊት ማለት ነው እና በጣም ነው የተወደደው። አንድ ግራም በአራት መቶ ሀያ አምስት ይላሉ። ግን ሲታሰብ ማለት ነው ስተዘሪባ ውስጥ ተምኑ የሚሉት በአምስት መቶ በላይ ነው። ከአምስት መቶ በላይ ነው የሚታሰብባችሁ በአንድ ግራም ማለት ነው። እና በጣም ተወዷል። አዝጋ እንደምታወት ብሬን ሙለጫ አርጎ ይዞት ሄደ። ሻላ እንግዲህ እኔ ወርቅ አልገዛሁም፣ ግን እንትን ሲል ምንድን ነው ነበረኝና ሊቀይር ነበር የሄድኩት። ለዛሁም ብር የኖት የጨመርኩት ብር ማለት ነው። ለመቀየር እንኳን የሚገዛበት አልሆነም። ወርቅ በርግጥ ግን እየጨመረ ነው የሚሄደው፣ እየባሰ እየቀነሰ አይሄድም፣ እየባሰ ነው የሚሄደው ስላሉ ግዙ ይጠቅማል። ወርቅ ግዙላቸዋለሁ እህቶቼ። እና አንድ ግራም በአራት መቶ ሀያ አምስት በአራት መቶ ሰላሳ ይላሉ ሲነግሯቸው ማለት ነው። ግን ሲያስቡ እስከ መስነያው እስከ ዘሪባው የሚሸጡት ከአምስት መቶ ብር በላይ ነው የሚያስቡላችሁ በአንድ ግራም ማለት ነው። እና በጣም ነው የተወደደው ውዶች፣ ቢሆንም ወርቅ እንግዲህ ይጠቅማል። እንደዚህ ለሌላ ነገር ከምታጠፉ ባላችሁ፣ በአቅማችሁ ለምን ሁለት ግራም አቆንም ለምን ሶስት ግራም አቆንም ግዙ። እቺ የምታወት አሁን ቀለበ ሶስት ግራም ናት ማለት ነው እና ግዙ ላችኋለሁ ውዶቼ።